ለወንዶች ራ ፍጥሮ አይደለም። እንደ ጉማሬ ነው ቢፈጠር ይሻላል እንጂ ምናምን በተፈጥሮ እኔ እንደዚህ ቅልቅል ምናምን ከሴት ሴት እንደዚህ መቀያየር ሰው ምናምን አይደለሁም። ተፈጥሮ ነገሩን ነው መልሽ፣ እንደዛ ቢያረግ እኔ ማንም ሰው ቢመጣ እኔ የሆነ ሰው ከተመችኝ ያንን ማጣጣም ነው ደስ የሚል። ያንን ቆንጆ አርገሽ ይዘሽ ክሽን እያረግሽ ፈሰስ እያረግሽበት የምር ምንም እንትን የለውም። አንድ አይነት ነው። አንድ አይነት ነው። ሴቱ ግን ሴቱ ግን እራሱ ይጠይቀናል። እንዴ እኔ በእግዚአብሔር በተለይ እዚህ ምናምን አንዳንዶቹ አሉ እንደዚህ እንትን ማለትም በቃ የሆነ ነገር ከአንቺ ጋር በይ እንደ መጠጥ ቤት ምናምን ስትገናኝ አብሮሽ ምናምን እንደዚህ ምናምን ያለቅሱልሻል እግዚአብሔር በቃ አብሬ እንትን ካላልኩ ምናምን እንደዚህ አብሬ ካል ማለት ነው። እንግዲህ አንቺ ደግሞ በቃ የለም በቃ እንትንሽ እንትጠቅመው ከአንቺ ጋር በቃ ይሄ አገሩ እንትን ያለ ነው። ከአንቺ ጋር የሆነ ነገር ማድረግ ይፈልጋሉ። በተለይ ይሄ ክፍተትሽ እና ናይተው ምናምን። እኔ እንኳን ሚስትህን አውቄ አይደለም፣ እንኳን ሚስትህን አውቄ አይደለም። እግዚአብሔር ምስክሬ ነው። አካባቢ ላይ እራሱ ሚስት እንዳለ ሳቅ እራሱ ይቀፈኛል። ኧረ ብቻሽን ወጣ አካልሽ ችግር ነው እናትዬ። በዚህ ሰዓት እኮ አሁን በቃ እንትኑ ይሄ ሲንግል የበዛበት ዓለም ነው የሚመስለው እኮ ችግር ነው። እኔ ብሞት ብሞት ምን እንደሚያስጠላኝ ታውቂያለሽ? አሁን የአንቺ ጓደኛሽ አካባቢሽ የምትተዋወቂው ሰው ምክንያቱም ነገ እኔ እኮ ባልሽ እንዲያርጊዋሉ ምናምን የሚለው ወሬ እንዳይመጣ በጣም ነው የምጠነቀቅ እግዚአብሔር አልወድም፣ ራሱ እኔ የሚተዋወቅ ሰው ወይ የኔ ሚስቴን የሚያውቃት ሰው ወይ ጓደኛ ወይ እንደዚህ ምናምን ምናምን ደስ አይለኝም። በቃ ይሄ ምንም ነገር ትርት ራሱ ከማታውቂው ሰው ጋር በቃ ማያውቅሽ ምንም ከማትተዋወቂው ሰው ጋር የሆነ ይሻላል እንጂ ይህ አጠገቢ ሰው ካለ ሰው ጋር ምናምን በዛው ከተማ ውስጥ ራሱ መልከስከስ ራሱ እንዴት ያሳፍረ ወፍ የለም። ያው እናትዬ ኢትዮጵያ እስከሚሄድ ነው የምጠብቀው። እናትዬ አንደኛዬ ኢትዮጵያ ሂጅ ይሻላል እንጂ እዚህ በተለይ በሽተኛው ነው የሚበዛው። ብታይ በቃ እንደዚህ እኔማ የሆነ ፊታቸውን አይተሽ ያስታወቁሻል በቃ

አምስት ልጅ አለው ስትል አምስት ልጅ አለው አሉ እና በቃ ትንሽ ነገር ነው ግን እኔ ፒፕሎንም እንደማልፈርድበት ታውቂያለሽ በቃ የሰማውን ልክ እንትን ነው በቃ ትልቅ አድርጎ ነው የሚይዘው ስለዚህ አሁን እንትና የጂቺ የማናት እንትና ባል የጉቺ ባል ከሌላ ሰው ጋር አሁን ትፋተው ቢያዩት ቢያዩት ማለት ነው እንደዚህ ምናምን በ ጅጅ የጉቺ ነው ነው በ እኛ ህዝብ አንድ ባየው ነው ሶሻል ሚዲያ ላይ ማምጣት ጥሩነቱ በ ያ ነው አሁን እኮ እኔ ጅ የደም ብሄድ ማለት ነው በቃ፣ እንደዚህ ዲሲ ምናምን ፍሬንድ ምናምን ይሄዳለ። በቃ የእሷ ባል ነው ነው እንጂ እሷ ኦረዲ ተፋታ፣ ከኔ ጋር ተፋታ ሌላ ጠብሳ እየኖረች ነው ምናምን። አይሰሙሽም ፒፕሉ፣ በቃ ኦረዲ አንዴ የሰሙትን ያመኑትን ተቀብሏል፣ ሁሉም ሰው በቃ። እኔ አሁን ረው ስለተወራ እንጂ ፎቶችን ያቸው ድናት እንጂ ያወጣችሁ ማንም አለግ ምት ያንቺን ሰው ነው እንዲያወጣብሽ እኔ እኮ እራስሽ ያወጣሽው ምናምን ነውእ ግን፣ አሁን እንደዚህ ጥሩ ነገር ላይ ምናምን ከድረስሽ፣ ግን በአንድ በኩልም ግን ጥቅም አለው። አሁን በተአምር ይሄ ሰርቄ ልብላም የሚባል ነገር ሶሻል ሚዲያ ላይ ከወጣሽን ጥሩ ነገር ካለው እንደ አንተ ኧረ መቶ እንደዚህ ነው። አንድ ጊዜ የሆነ ክሊፕ እንደዚህ እየሰራን ምናምን ከሴት ጋር እንደዚህ አብረውኝ ከሚሰሩ ጋር ቁጭ ብዬ፣ ተለቅ ያሉ እኮ ናቸው መተው አንተ የማሜ ባል አይደለህ እንዴ? ምን ትሰራለህ ከሴት ጋር ምናምን። ኧረ ፍሬንድ ናቸው እንደዚህ ሙዚቃ እየሰራን ነው ምናምን በቃ ሰው ያመነውን ነው የሚያምን። እና በአንድ በኩል ጥሩ ነገር አለው በአንድ በኩልም ደግሞ ኧረ በተለይ ሚዲያ ላይ የምትታወቁ ሰዎች ሁሉ ነገራችሁ በቃ ፕሪቫት አርጉት፣ እናንተ ወጡ ስራችሁ ስሩ በልቅ እንዲሁ ሚወት ነው የሚያጠፉ። አሁን እንደዚህ ሶሻል ሚዲያም ደግሞ እንደ አንቺ ልጅ ደግሞ ደስ ይላል። እነሱ ዩቱበሮች ናቸዋል። እነሱ ው ሪስፔክት እኔ በጣም ነው እሷ የአንቺ ልጅ ባይዘወይ አድናቂዋ ነኝ፣ በጣም ሪስፔክት እዚህ ላይ ስለምናነ ጎበዞች ናቸው። መልስ እንኳን አይሰጡ ኢንስታግራም ላይ ስጠራቸው ከቱ እነዚህ ስራ ነገር እነሱ እነሱ በጣም ይለያሉ። በነገራቸው ጎበዝ ልጅ ናት። በጣም ደግሞ አስተዋይ በጣም ማት ገና ጩጨ ነች አይደል ሷ ሀያ ሁለት ምናምን ሆነን ሀያ አምስት አሁኑ ሴም ነው። በጣም ምትን ነች ጎበዝ ነች በዚህ እድሜዋ እንደዚህ መልስ ማትሰጠም ምንም አትልም። በቃ ሸዋን እነሱ ጋር እኳ አለቁ፣ ግን መንገድ አይሰጡም። ካልተጣላሽማ እኮ የትኛውም እኮ ሪሌሽንሽፕ በው ትዳርም በው ሳትጣይ ምናምን ከሆነ እሱ የሆነ ዘውየ ብሏል። እንትን ነው ዝም ብሎ ፌክ ነው። ነው ትጣያለሽ። የሆነ ነገር ግን ተራርመሽ ከተላለፍ በደንብ አለ እንዴ ካሜራ ስላላየው ነው። በደንብ ሁሉም ቤት አለ ልጅ ያለበት ቤት በደንብ አለ። ህይወት ጋር የሚሯሯጡ ፋይት የሚያደርጉ እድገት የሚፈልጉ በዚህ ያለ ሁሉም ጋር አለ። እንዲያውም የባሰ ሊኖር ይችላል፣ ግን እነሱ ቢሞቱ ቢሞቱ አያወጡትም፣ የሰው ነገር የማይቀበሉምም። ይህን ራሱ በጣም ጎበዝ ናት እሷ። ሰው መግባት እንደልብ ማብኳት የተወሰነ ሰው ነው። ጓደኛ የላትም፣ ታውቃለህ፣ ሴት ጓደኛ አንድ የላትም።

በጣም አሪፍ ነው። ራሱ ጓደኛ ራሱ በአመት አንዴ ነው የሚገናኝ። በአመት አንዴ ቤት ያስታውቃል ያስታውቃል። በእውነት እኔ የሆነ እንደዚህ አሁን እንደዚህ የሆነ ጊዜ ያያቸዋለሁ እንደዚህ ሶሻል ሚዲያ እንደዚህ ምናምን ላይ ምናምን ሳይ በቃ በጣም ጥሩ ነገር የሆነ በውስጥ የተገነባ ነገር እንደሆነ ያስታውቃል። የልጅ ነገር ሳይሆን የበሰለ ነገር እንዳላቸው ያስታውቃል። በጣም ጎበዝ። እኔም ደግሞ ጓደኛ ለመሰ የቤት ውስጥ መንጀላቸው ምናም ምናምን ነገር ደግሞ ሶሻል ሚዲያ ላይ ስትታወቅ ሳትቀር ሰው ቀርታ አይደለም እንኳ አቀርባለች የተወሰኑ ሰዎችን ቀርባ አይታ። ግን ይሄ ትርፍ አለው። ይሄ ዩቲዩብ ምናምን ግን ይሸቀላለው ይሰራበታል በደምብ። አይ ደስ ይላል። እንደዛ የሚያዋጣ አይን ዝም ብሎ እንደዚህ መታወቻ ምናም ስለሚመስለኝ ነው ለመታወቻ። እንግዲህ ደመወዝ በለው ስራ እኮ ነው እነሱ። ትሰራለህ ትለጥፋለህ፣ ላይፍ ውስጥ ያደርጋሉ፣ ከዛ የቱ ብራንዱ ይከፍላል። ደሞ ተመልካች አላቸው። ወደ ግማሽ ሚሊዮን እኮ ነው ፎሎወር ያላቸው እነሱ። አድቨርታይዝ ይሰራሉ። አሁን ምን ያህል እስኪ፣ ሚኒመም አሁን እንደዚህ በወር ምናምን ምን ያህል ይሰራል? እኔ የእነሱ እንኳን ብዙም አለ አሁን አሁን ብዙም እንትን አይሉም። ምክንያቱም ሌላም ስራ ስላላቸው ኦንላይን ሾፕ ምናምን ነገር ሌላ ሌላ። እሱ በጣም ጎበዝ ናት፣ ትሰራለች፣ ትማራለች ብዙ ብዙ ነገር ታደርጋለች። አሁን ደም ዩቱቡን እንደ ድሮው ዝም ብለሽ ስትገምች ትንሽ የሚያገኙት ምን ያ ነው። እነሱ ብዙ አላት ማለት ብዙም አይደለም ግን አይሰሩበት የቀኑ ብትለቅ እንደሌላው ብዙ ቀን በአራት ቀን ቆንጆ ቆንጆ ነገር ብትለቅና እንዳን ፎሎ በጣም ብዙ ፎሎ አላት ግን ስለምትማር ልጅም ስለምታሳድግ ትንሽ ከምትሰራት ብዙም ያድግ ን ከራሴ ያንፃ አሁን እኛ በምንሰራበት ሰዓት ለምሳሌ በቀን በቀን በምሰራበት ሰዓት ማለት ነው በፊት አንዱም ጨምሯል ትንሽ ጨምሯል እና እስከ አምስት ሺህ ዩሮ ታገኛለበዋል በኢትዮ ነው ነው ታፍ ነው፣ ታፕ ቲክቶክ ላይ ያለው ታፍ ነው። ምልሽ በቃ ንግግር ምናምን ደግሞ ፐርፌክት ነው። ባለፈው ነበር እንደ መለጠፍ የነበረባቸው ጥሩ። እዛኔ በጣም በቃ ከቀልቤ ጋለመሆን ያወቅሁት። እንደዛ ስጣለ ለምን አልለጠፍኩትም? ሂጅ ብላ እረስቸዋለሁ። ታውቃለህ እኔ እንኳን ባለ ስራ እረስቸዋለሁ። እና ወጣል በነገራችን ላይ ብዙ ነገር ለጥፈው። ልልሽ የፈለግኩት አይ የኔም ሰው እንደዚህ ዩ ምናምን ይሆናል ለማለት። ኧረ እባክህ ገብተሽ ቼኪሪን ቼኪር አውጥ አድርጊ። አይቻለሁ፣ ትዝ አልከኝ። አይቻለሁ፣ አሪፍ ነው። ይቻለሁ እስኪ እንግዲህ

የሀሳብ ልዩነት ማስተናገድ